ጤና ይስጥልን ውዶችዬ፣ እንዴት ዋላችሁ? ውድ የመሰላት ተከታታዮች እንኳን ደህና መጣችሁ እያልኩ የላይቭ ስትሪም ፕሮግራም ጀምሬያለሁ። ሰላም ጤና ይስጥልን ውዶችዬ ስለመጣችሁ እናመሰግናለን። በዛሬው ርዕሳችን ከትላንት የቀጠለ፣ ትላንት አንግስ አይተናል። በደንብ አርገን እስከነምሳሌ እያንዳንዱን ግስ በምሳሌ አይተናል። ውዶችዬ ስለመጣችሁ አመሰግናለሁ። አዳዲስ የምትመጡ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ግቡ። ስለመጣችሁ በጣም አድርጌ አመሰግናለሁ እህት ወንድሞቼ። ትላንት ሁኔታ ለመከለስ ያህል እንግዲህ የአብዙ ግስ ነው። ከነዚህም መካከል አስተግባአ፣ አስተጋባአ አሰባሰበ አሰባሰበ፣ ቡአ ገባ፣ የሰምአ ሰማ፣ መልአ መላ፣ መልአ የእግር መንገድ ሄደ ወይም ተጓዘ፣ የስ ተንስአ ተነሳ፣ ነስአ ያዘ፣ አስታውቀሃ ማለደ ቄአ ታፋ ወይም የእንትን ማለት ነው። ገብአ እያለው ጠጋ እያለ አይተናል ማለት ነው። በዛሬው ርዕሳችን የምናየው ደግሞ ከዚው የቀጠለ የከግስ ነው። አዳዲስ የምትመጡ ላይክ እያደረጋችሁ ግቡ። የከግስ ነው። እንግዲህ ይህ ቻናል የግእዝ ቋንቋን የምናሳይበት ትምህርቱን የግእዝ ቋንቋ ትምህርትን የምንሰጥበት ፕላስቱ ዛት ደግሞ በሱ የተጻፉትን ስነ ጽሁፎችን ማንስክሪፕትስ የብራና ጽሁፎችን የምናይበት እዚም በተጨማሪ ደግሞ የሊትሬቸር የጽሁፍ ሀብቱን የምናይበት ነው። እና ስለዚህ አዳዲሶች ሰብስከራቢ ያደረጋችሁ ግቡ። ሀነከ ሰጠ፣ አደቀቀ፣ ፈጨ። ሀነከ ማለት ሰጠ ሊሆን ይችላል። ሀነከ ንስጠኝ አደቀቀ አደቀቀ ሀነከ ዘንተ አጽመ አው ዘንተ ሁረ ሊሆን ይችላል። ዘንተ አይባነ አውዘንተ ዘንተ እብነ ይህን ድንጋ ሰበረ ይህን መንትን አደቀቀ ማለት እንደዛ ፈጨ እንደዚ ነው። ሐከከ ማለት ተከራከረ ነው። ሐካኪ ሐካኪ ዘራፍ ይለን ሐካኪ። ሐከከ ሐከከ ተገራከረ ነው። ታብታብ አመሰግናለሁ። እግዚአብሔር ስትሉኝ ማን እንደሆን ካላወቅኩም፣ ታብታብ እስኪ አርጉ አ ታብታብ አርጉ እስኪ፣ አዳዲስ ሰው እንዲመጣ ታብታብ አርጉ። ስለመጣችሁ አመሰግናለሁ። ስለዚህ ሐከከ ማለት ተከራከረ ማለት ነው። ሐካኪ ተከራካሪ ማለት ነው። ሆከ አወከ ማለት ነው። ሆከ አወከ፣ ሆከት የሚለው እዚህ የተገኘ ነው። ሆከ አወከ ሁከት የልብ ቅርጿት የልብ ቅርጻት ሀብታም ብታደርግ አመሰግናለሁ። የልብ ቅርጿት ሆከ አወከ። ወይም ሁከት የሚለው ዝጋ ነው። ሁከት አሁን ሆከ አወከ ሀዋኪ አዋኪ የረባሽ ሁከት የሚል ይመጣ ማለት። ስለዚህ ሆከ አወከ የሚለው የግዕዙ ተርሙ የአማርኛውም እዚያ የመጣ ነው ማለት። ሆከ አወከ። ሄከ አላመጠ። ሄከ አላመጠ እንደዛው ሰላም፣ ዝናሽዬ እንዴት ነሽ? ሰላም ነው ታለ። እንዴት ነሽ? ዝናሽ ተክሉ የንጉስ ልጅ ዋው፣ ደስ ይላል። ስያዩ ባክ፣ ሰላም ነው። እንዴት ነሽ? ልጅ እንኳን ደህና መጣሽ። ሲታብታብ አድርጊ በእናትሽ ቤተሰብ ቤተሰብ ሁኚ። ስለመጣሽ አመሰግናለሁ። ነግሰ፣ ነገሰ፣ ንጉስ፣ ንጉስ ግዕዘኛ ነው በሰውን ንጉስ ማለት ነግሰ ነገሰ፣ አጻጻፉም ይቺ ንጉስ በዛኛው ናት የምትጻፈው። አትበትጻፈው እሺ፣ ለቀጣይ ስጽፊያት ታስተካክያታለሽ። ልጻፍልሽ ንጉስ ንጉስ፣ በዝህ ነው ንጉስ የምትጻፈው እንድችነች። እሺ፣ አዎ፣ እህቶቻችንን አሁን ከዚያው ተክሉም ያው ተክሉ ዛፉ ይሆናል ግዕዘኛ ነው ተክሉ። ንጉስም ግዕዝ ነው ተክሉም ግዕዝ ነው። እሺ ታለም፣ አመሰግናለሁ። እግዚአብሔር እሺ ይበል። ሽህቲ ታብታብ አርጊ። እስኪ ታብታብ ምልክቷን ታብታብ አርጊ። ሰው እንዲመጣ አላመጠ ማለት ማላመጥ ነው። ለሃኮ ሰራ ወለሃኮ ናት። ኮ ሳይሆን ለሃኮ ሰራ ይሆናል ማለት ነው። በዲቃላ ሆያቱ ማለት ነው። እነዚህ ቁጥቂ ቋ ተረፈ ፊደላት አይ ዶንት ኖው ተረፈ ወይም ዲቃላ ፊደላት ይሏቸዋል። ተረፈ ፊደላት ትክክለኛ ስማቸው ዞሮ ዞሮ ህጹ ፃነ ፊደል ሎም ሉት በብ በልሳ ነግስ ህጹ ፃነ ፊደል የሚባሉት ናቸው ማለት ነው። ስለዚህ ሄከ አላመጠ፣ ለሃኮ ሰራ የሸክላ ለአከ ላከ ሰደደ። ለአከ ከሆነ ላከ ሰደደ ለአቅሊተ መልእክት የሚመጣው ከዚህ ነው። ለአከ ሰደደ መልእክት ከዚህ ጋ የተገኘ ነው ማለት ነው። መልእክት እስኩ ፈኑ ሊተ መልእክተ ለአኮ ለሆከ፣ እስኪ ወንድምህን ላከው እስኪ መልእክት ላክልኝ ይላል ማለት ነው። ለአከ ላከ የሚለው ከዛ የተገኘ ነው ማለት ነው። እሺ ለከ ከጻፈ ለከከ ቀባ ይሆናል መሃከ ራራ መሃኪ፣ መሃከ ከሆነ ራራ ማለት ነው። አሁን ተርሙ መሃሪ መሃኪ ተመሳሳይ ይዘት ያለው ነው ማለት ነው። መሃከ ራራ መሃኪ ከሆነ ሩሩ ወይም የሚራራ ይሆናል ማለት ነው። መሃከራራ ማሄራ ከማለት ማራ ከማዘራ ፈ ቀማ ማለት ነው። መለከ ገዛ። አሁን መለከ ማለት ገዛ ማለት ነው። መላክ በእርግጥ ለአከ መላክ ለአከ ከሚለው ነው። አምላክ የሚለው መላከ ገዛ ከሚለው የወጣ ነው ማለት ነው አምላክ። ስለዚህ ምልክና አምላክነት ወይም አምላክ፣ አምላካዊ የሚሉት ከዚህ የተገኙ ናቸው ማለት ነው። መላከ ገዛ ከሚለው ነው። ዝናሽ እሺ፣ ያመሰግናለሁ። ታብታ ባርጊ፣ እስኪ በናትሽ ታብታ ባርጊ ያዳድሰው እንዲመጣ ከቻልሽ ማለት ነው ከቻልሽ ካቻልሽ ስለዚህ መላከ ከገዛ የሚል ግስ እናገኛለን ማለት ነው። አመሰግናለሁ እኔ ውዴት እግዚአብሔር ያክብርልኝ። እስኪ ቆይው ሊየውን ትንሽን ጓዴ ነገር ቤተሰብ ነን። ኦኬ ቤተሰብ አይደለንም። እህት ዓለምዬ ገና ገና ሁላ አስራ ሁለት ሰብስክራይብ ነው።

ስህከ ሻከረ ሻከረ ማለት ነው። ሰረከ መሸ ሰርከ ወነጋ ሲብሐከ አነ ሰርከ ወነጋ ገብር ለገብር አነ ሰርከ ወነጋ ሌትና ቀን ሰራለው መዓልተ ወሌሊተ ማለት ሰርከ ወነጋ ኩልሄ ዘልፈ ማለት ነው። ኩልሄ ዘልፈ ሰርከ ወነጋ ሰርከ ወነጋ ለዘይብል ቃል ተመሳሳሊ ቃል ህስስ አው ጽናብ ቢባል መዓልተ ወሌሊተ ሊሆን ይችላል

ይመጽ ነው፣ ሶሪ ይመጽ ፍለሄ አዘልፈ ሊል ይችላል ማለት ነው። ድምፅ ይቆራረጣል። ኦኬ አሁንስ ድምፅህ ይቆራረጣል። እስኪ አይዶ ነው፣ ኢንተርኔቱ ደህና ነው። ከምን እንደሆነ አላቅም። ሌላው ሴረከ ብልሃተኛ ሆነማ። ሲራክ ማለት ብልሃተኛ ማለት ብልሃተኛ፣ ጥበበኛ ሴረከ ብልሃተኛ ሆነ። ሲራክ ጠቢብ አዋቂ ማለት ነው። አዳዲስ ምትመጡ ላይክ ያደረጋችሁ ግቡ፣ የተስካሎናችሁ ቤተሰቡ ነው። ይሄ ቻናል የግእዝ ቋንቋ የሚካሄድበት ትምህርት የሚሰጥበት የቅኔ፣ እንደዚሁም በግእዝ ቋንቋ የተጻፉ ስነ ጽሁፎች የሚዳሰሱበት ነው። ለእመኮንክም አፍቃሪ ያነ ግዕዝ ላይክ ወከማሆኒ ሰብስክራይብ ግበሩ ወደዚህ ቻናል ሴባህክም ስመ መጻይክም ሀበቤቲ አው ስመ ሐወስክሙኒ ሊተ ስለ ጎበኛችሁኝ ብቅ ስላላችሁ አመሰግናለሁ ማለት ነው፣ በልሳነ ግዕዝ። ስለዚህ ሴረከ ብልሃተኛ ሆነ። ሲራክ ብልሃተኛ ጠቢም ማለት ነው። ሰበከ ማለት አስተማረ ማለት ነው። ስብከት ስብከት ማለት ትምህርት ማለት ነው። ሰበከ ጣዖት ሰራ ሁለት ነው። ሰበከ ሲሆን፣ ኦኬ፣ ሰበከ ሲሆን ጣዖት ሰራ ነው። ሰበከ ሲሆን አስተማረ ነው። ሮከ ሾመ የሰው ረጉነከ ጎዘጎዘ የምንጣፍ ማለት ነው። ባረከ ማኖ በረከ ታንበረከከ። ብርክ ምንድነው? አሁን ብርክ አሜን አሜን። እሺ የት ዓለምዬ፣ ብርክ ብርክ። አሁን በረከ ማለት ታንበረከከ ማለት ነው። ብርክ ብርክ ማለት ብርክ ብርክ ሲል ከእንትን ይመጣል ማለት ነው። አዳዲሶች አሁንም ላይክ እያደረጋችሁ ግቡ ስለመጣችሁ አመሰግናለሁ። ስለዚህ በረከ ብርክ ብርክ አለ ተንቀጠቀጠ የሚል ትርጉም አለው። ባረከ ባረከ ማለት ነው። ብሩክ የተባረከ ምስጉን ማለት ነው። በተከ ማለት ደግሞ ቆረጠ ማለት ነው። በተከ በተከ ቆረጠ መተረ አሁን ይሰማሉ እንድሚ እሺ ታላም ዝንዋዬ አመሰግናለይን የወድህት አመሰግናለሁት እህት ስለዚህ፣ በተከ ወተበት ከማእሰሪሁ ወተበትከ ማእሰሪሁ ዘተአስረ ከታሰረበት የታሰረበት ገመድ ወይም የታሰረበት ተፈታ። ተበት ማእሰሪሁ ለሶር የበሪው ግመድ ተፈታ ወይም ተቆረጠ። ተበትከ ማእሰሪሁ ለአድግ የህያው ገመድ ተቆረጠ። ተበትከ ማእሰሪሁ ለፈረስ አው ለበቅል እያለ ይሄዳል ማለት ነው። አዳዲሶች ላይክ እያደረጋችሁ ግቡ። ስለዚህ በተከ ቆረጠ የገመድ ነው ማለት ነው። በ ብላሽ ሆነ ማለት ነው። በክ በከ አው በክ ተመላአከ አለቃ ሆነ መልአክ በእርግጥ ለአከላከ ለአከ ከሚለው የሚወጣ ተመላአከ አለቃ ሆነ ማለት ተአርከ ወዳጅ ሆነ ማለት ነው። አርክ ማለት ወዳጅ ማለት ነው በግዕዝ እሎንቱ አበበ ወአብርሃም ወከበደ አይረክቴ እሙንቱ አው አረክቴ ውእቶሙ ቢል፣ አበበ ከበደና ማን ያልኩት ጽርሰውትኝ፣ እሱ ጓደኞቼ ናቸው ማለት ነው። አርክ ላንድ አይሪክት ሲሆን ደግሞ ለብዙ ማለት ነው። አርክ አንድ፣ አይሪክት ለብዙ ማለት ነው። አዳዲስ የምትመጡ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ግቡ። ስለመጣችሁ እናመሰግናለን። ስለዚህ አርክ አይሪክት የሚለው ለብዙ ለአንድ ማለት ነው። ተአረከ ወዳጅ ሆነ የሚለው እዚህ ነው። ንህከ አዘነ፣ ተወዘወዘ፣ ተከዘ፣ አሰበ። ንህከ ከሆነ አዘነ አዘነ ሊሆን ይችላል፣ ተወዛወዘ ሊሆን ይችላል፣ ተከዘ ይሆናል፣ አሰበ ሊሆን ይችላል ማለት ነሰከ ደግሞ ማለት ነከሰ ማለት ነው ወነሰኮ አሃዱ ወነሰኮ ከይሲ ለሃዱ ወልድ ወይም ለሃዱ ህፃን ሊል ይችላል። አንዱ ልጅ እባብ ነከሰው። ያው ትንሽ ቃላቱ ምንትን ብሂል ማለት ነው። ለሃዱ ህፃን ነሰከቶ አቅራብ ሊችላል። አቅራብ ማለት ጊንጥ ማለት ነው። ከይሲ ማለት እባብ ማለት ነው። በግእዝ አቅራብ ጊንጥ፣ ከይሲ እባብ ሳሬት ማለት ደግሞ ሸረሪት ማለት ነው። ሳሬት ሸረሪት፣ አቅራብ ጊንጥ፣ አቅራብ ጊንጥ፣ ሳሬት ሸረሪት፣ ከይሲ እባብ። ስለዚህ ነሰኮ ከይሲ፣ ነሰከቶ አቅራብ እንደዚህ ቢሄድ ያው ነሰከ ነከሰ የሚለው ትርጉም አለው ማለት ነው። ነሰከ ነከሰ፣ ንእከ ቀላቀለ ማለት ነው። ነክነከ ወዘወዘ፣ ደቀደቀ ይሆናል አምለከ ነው። አምለከ አመለከ አስመከ ተጠጋ አስጠጋ አምለከ አመለከ ማምለከ አመልክ አመልክ አነ ወኩላ ምን አነ ወኩላ ሰብአ ቤትዬ አመልክ እግዚአብሔር ይላል አይደል? ያ ማለት ነው አምለኩ አነ እንደዚህ ሰማን የሚያመልከውን መጣት ይችላል ማለት ነው። አና አመልክ አይባና ሊል ይችላል። በድንጋይ አመልካለሁ ሊል ይችላል። አና አመልክ አይባና ሊል ይችላል። ዞረ ዞር አምለከ ማለት አመልከ ማለት ነው። አዳዲሶች ስለመጣችሁ እናመሰግናለን። ላይክ እያረጋችሁ ሰብስክራይብ